ኢትዮጵያ በአገዛዞች ስትገዛ ይኖረች ናት። ስለዚህ አሁን ይሄን አጀንዳ ስናደርግ ዝም ብለን በስልጣን ላይ ያለውን ገዢ ፓርቲ ብቻ እዛ ላይ መጥቀሱ ጥቅም አለው ብለን አላመንም። ስለ ዘላቂ ሰላም ነው እያወራን ያለ ዘላቂ ሰላም እንዲመጣ ደግሞ አገዛዝ ከኢትዮጵያ ፖለቲካ መወገድ አለበት የሚል ነው። በዚህ ውስጥ ብልጽግ ብልጽግና አለ ወይም አብሶሉትሊ አለ ምንም ጥርጥር። ግን የፈለግነው ነገሩን ሰፋ አድርገን ለማቀረብ አጀንዳዎች ተያያዥነት በአግባቡ ለማሳየት ነው የሞከር ነው። እና የሚጋጭ ነገር አድርገህ ባታይ፣ በአጠቃላይ ብልጽግና የሚሆን ማንም ይሁን አገዛዝነት በኢትዮጵያ ታሪክ መቆም አለበት፣ መወገድ አለበት። ግን አሁን ባለው ተጨባጭ ሁኔታ አገዛዝ ማነው ካልከኝ ብልጽግና ነው። ስለዚህ ዋናው በዚህ አጀንዳ ውስጥ አሁን ያለ አገዛዝ ብልጽግና ነው ብልጽግና ነው። የሚጋጩ ነገሮች አለ። እኛ ግን የፈለግነው ምንድን ነው ዘላቂ ሰላም የሚመጣው ምን ሲሆን ጦርነት ሲቆም ነው። ጦርነት ሊቆም ደግሞ የሚችለው አገዛዝ ሲወገድ ነው የሚል ነው እና ከዚህ አንፃር ብታዩት ማለት ነገሩን ሰፋ አድርገን ቁንጽል እናይሆን ከማሰብ ያደረግነው ነገር ነው። ያለፈውንም ታሪካችንን አሁንም ያለንበትን ወደፊትም ሊመጣ የሚችለውን ስጋት ከማየት አንፃር ነው። በሱ መልኩ ማድረግ የመረጥ ነው እንጂ ብልጽግናን አይመለከትም እያልን በተጨባጭ በአሁኑ ሰዓት በአገዛዝ ሜት ያለው ብልጽግና ይመለከታል። ግን ደግሞ ይሄ በሱ የተጀመረ ነው አገዛዝነት ከሱም በፊት የነበረው ምናልባት በአግባቡ ወደፊት የሚመጣውንም ለውጥ ካልያዝነው ሌላ አገዛዝ ይመጣል። ያን አጠቃላይ ሀሳብ ለማሳየት መሆኑን ብትገነዘቡት ማለት ነው። የውክልና መስፈርት ጉዳይ ሁለተኛ ያነሳሁት ጥያቄ አንደኛ ኢትዮጵያ አልተወከለችም የሚለው እኔ ሌላ የመወካያ መንገድ ያለ አይመስለኝም። ሁሉም እዛ ውስጥ የተሳተፉት በአጀንዳ ወይም በህብረ ብሔራዊነት የተደራጁትም በብሔር የተደራጁትም ዞሮ ዞሮ የኢትዮጵያ አካላት ነው። ይህብን ያሳተፍናቸው የራሱ የሆነ የፖለቲካ ውክልና ይኖራቸዋል ብለን በግለሰብ ደረጃ ያሳተፍናቸው ሰዎች የኢትዮጵያ የፖለቲካ ሂደት አካል ናቸው እና በጥቅሉ ኢትዮጵያን ይገልጻል የሚል እምነት ነው ያለ። ከአጀንዳ አንጻር ደግሞ ኢትዮጵያዊነትን የሚያራምዱ ካልክ አሉ እናት ፓርቲ በኢትዮጵያዊነት የተደራጀ ነው። የሀባ በኢትዮጵያዊነት የተደራጀ ነው። ህብር ፓርቲ በኢትዮጵያዊነት የተደራጀ ነው ነው አሉ ማለት ነው። ኢትዮጵያ ሚስት የሆኑ ድርጅቶች ራሳቸውን በብሔር ያላደራጁ አጀንዳችን ኢትዮጵያዊነት ነው የሚሉም አሉ ማለት ነው። ግን በጥቅሉ ነው መታየት አለበት። ኢትዮጵያን የሚወክሏት ህብረ ብሔራዊ አደረጃጀት ያላቸው ብቻ ነው በብሔር የተደራጁት ኢትዮጵያ ኢትዮጵያ የፖለቲካ ሂደታችን አካል ናቸው። ስለዚህ መድረኩን ማየት ያለብን በጥቅሉ ኢትዮጵያን የሚመስል ነው በአንጻራዊነት ማለት ነው። ጎደሎ የለውም ማለት አይደለም። ከብዙ መስፈርት አንጻር እነዚህ ብንለው ኢትዮጵያ ከሰባ በላይ ብሄር ብሄረሰብ አለ። እነዛ ሁሉ ዛ አልተወከሉም አይደለም። ሃይማኖት ብዙ ሃይማኖቶች አሉ። እነዛ ሁሉ አልተወከሉም። በአንጻራዊነት ማድረግ በሚቻለው መጠን ግን ማድረግ ችለናል። እና በአንጻራዊነት ኢትዮጵያን የሚመስል መድረክ ፈጥረናል የሚል እምነት አለ። ትልቅ ስሜት በመላው ኢትዮጵያ የሚፈጠረው ይህ አካሄዳችን ይመስለኛል። መስፈርት የተባለው ነገር ምንድን ነው? እኛ ያደረግ ነው ከፖለቲካ ቅራኔ አንጻር ኢትዮጵያ ውስጥ ያሉት የፖለቲካ ቅራኔዎች ምን አይነት ናቸው? እነዚህ ሊወክሉ የሚችሉ የፖለቲካ ኃይሎች እነማን ነው? ሁለተኛ በተጨባጭ አነሰም አደገም የራሳቸው ማህበራዊ መሰረት ያላቸው የፖለቲካ ኃይሎች እነማን ነው? ይሄ ነው። በዚህ ሂደት ውስጥ ደግሞ ፆታ፣ እድሜ፣ የብሔር የሃይማኖት ተዋጽኦን እንዴት ልንጠብቅ እንችላል? የሚለያየ ከዛ ውጭ ደግሞ አንዳንድ ቦታ ላይ በፓርቲ ደረጃ በፓርቲ አመራር ደረጃ ማቅረብ የማንችልበት አካባቢ ላይ ደግሞ ተገደል የፖለቲካ አመለካከት ያላቸው የፖለቲካ ተሳትፎ ያላቸው ግለሰቦችን ለማቅረብ የተገደሉ በድርጅት ደረጃ ማቅረብ ስላልቻሉ ማግኘት ስላልቻሉ፣ ለምሳሌ ቤስት ኤግዛምፕል የትግራይ ሁኔታ ነው። እኛ መጀመሪያ የጋበዝ ነው የህውሃቱን መሪ ዶክተር ደብረ ጽዮንን እና የሳልሳይ ወያኔን መሪ አቶ አሉላ ከበደን ለምንድን ነው ይሄን ያደረገው? አሉላ ኃይሉ አሉላ ኃይሉ ይጋበዝ ነው። ለምንድን ነው ይሄን ያደረገው? ትግራይ ውስጥ አሁን በዋናነት ሁለት አይነት አመለካከቶች ይታያሉ፣ በስፋት በስፋት ባንጻራዊኛ። አንዱን አመለካከት አሁን ህወሓት በእነ ደብረ ጽዮን የሚመራው ህወሓት ይወክላል፣ ሌላውን ደግሞ ያኛው የሳልሳዊ ወያኔ ተወካይ ይወክላል በሚል ነበር እና አትሊስት በድርጅት ደረጃ ነበር ለማሳተፍ ነገር ግን ያው ባለፈው በመግቢያ ንግግሬ ላይ ሲገሰሰባችኋል ሁለቱም ባለቀ ሰዓት ላይ ያን የተደረገላቸውን ግብዣ ሳይቀበሉ ቃ በራሳቸው ምክንያት ግን ለእኛ አሳማኝ ባልሆነ ነገር ስለዚህ የግድ ክፍት መሆን አልነበረበትም፣ ያቀረ እና በግለሰቦች እንዲወከል አደረገ። እነዛ ግለሰቦች አትሊስት ለሁለቱ ድርጅቶች ሊቀርብ የሚችል አስተሳሰብ ያላቸው እነማን ናቸው ብለን ለመጋበዝ ጥረት አደረገ። የግድ የሆነ ባካፕ ፕላን ያስፈልገናል። መድረኩን በተወሰነ ደረጃ በአንፀራዊነት የተሟላ ለማድረግ እዚህን ለማድረግ ተገደን አድርገል። ስለዚህ መስፈርታችን ይሄ ነው የነበር። እዚሁ ላይ አያይዤ የወደፊቱ ጉዳይ እስከዚህ ነው ወይ? የሚቀጥለው ሁን ይሄ ራኒንግ ነው፣ ትዕይንት ህዝብ ነው፣ የተቃውሞ ትዕይንት ህዝብ ነው። እዚህ ላይ እነዚህ ሰዎች የተጋበዙት ሌላ ማን ነገር እንዲያደርጓለ በርዕስ ያስቀመጥነው ጉዳይ ላይ አቋማቸው ምን እንደሆነ ለፐብሊኩ ለህዝቡ እንዲገልጹ፣ ምንድነው አቋማቸው ንገሩት ለህብረተሰብ የሚል። ስለዚህ መጥተው ነገሩት። ነገር ግን ነገ ከነገ ወዲያ ሪዮት ያነሳሽውን ጥያቄ፣ ቅድም ስለወጣሽ ነው እንጂ ብዙ ተናገርበታል። ግን ምንድነው፣ ወደፊት ምንድነው የሚቀጥለው የሚለው። ለምሳሌ በፖለቲካ ድርጅት ውስጥ የድርጅት ተወካዮች ናቸው። ድርጅቶች ፕራክቲካሊ ድርጅቶች ናቸው እንጂ አመለካከቱ አላቸው ብለን ግለሰቦችን እዛው እናስገባለን ይፋይ የሚወያዩት የሚደራደሩት በጋራ ትግሩን ለመምራት የሚስማሙት የፖለቲካ ድርጅቶች በጋራ ጉዳይ ለምሳሌ ሀገራዊ በሆኑ የጋራ ጉዳይ የጋራ በምንላቸው የትግል ስልት ልዩነት በማያግዳቸው ጉዳዮች የትጥቅ ትግልም ሰላማዊ ትግልም የሚያካሄዱት የሚመካከሩበት መድረክ ይኖች ትግል የሚያካሄዱበት አለ። የሚመካከሩበት በጋራ ጉዳይ ከዛ ውጭ ግን ለምሳሌ ሰላማዊ ትግሉ ለማካሄድ ወደፊት የምናስበው አገዛዝ አንቀጥቀጥ ሰላማዊ ህዝባዊ እምቢተኝነት ለማካሄድ በዋናነት ተሳታፊ የሚሆኑት የሰላማዊ ትግል እምነት ያላቸው እና በሰላማዊ ትግል እንቅስቃሴ የሚያደርጉ መድረኮቹ እንደየ አጀንዳው ይለያያሉ ማለት ነው። በግለሰብ ደረጃ ግን ያሉ ሰዎች አንድ ራሊ ካለ ተጽዕኖ ፈጣሪ ከሆኑ ልንጋብዛቸው እንችላለን። የተወሰነ የህብረተሰብ ክፍል ይወክላሉ፣ ያን አስተሳሰብ ይወክላሉ ብለን ካሰብ ወደፊትም ተመሳሳይ ራሊ ካደረግን እንጋብዛለን። ትግሉን በሚመለከት ግን የትግሉን ሂደት ትግሉን በመብራት ረገድ ግን የሚካሄዱ ውይይቶች፣ ድርድሮች፣ ስምምነቶች ግን በፖለቲካ ፓርቲዎቹ መካከል እዛ ውስጥ ግለ ሰሚናር ሊኖረቸው ይሄን ግልጽ ለማድረግ ነው። ሌላው የአብሮነት ጉዳይ ሞገስ ስታነሳ የፖለቲካ ጉዳይ ውስጥ ይገባል ወይ ያልከው በደንብ ይገባል። ግልጽ መሆን አለበት። በዚህ ጉዳይ ዋናው ስራችን ፖለቲካ ነው። ከፖለቲካ ፓርቲ የሚለየን ነገር ምንድነው? በፖለቲካ ፓርቲነት አንመዘገብም። አንድ ለፖለቲካ ስልጣን በምርጫ ቀርበን አንወዳደር። ይህን ያደረግነው ያለ ምክንያት አለ። ቅድም አሸናፊ ሲጠቅስ ነበር። እኛ ክፍተት አለ ብለን እናምናል። ብዙዎቹ የፖለቲካ ኃይሎች ብዙ የጋራ አጀንዳ ያላቸው በዛ የጋራ አጀንዳ መሰባሰብ እንዲችሉ የሚያደርግ ጥረት የሚያደርግ ኃይል የለም። ይህን ሚና መተካት አለብን ይህን ክፍተት መሙላት አለብን ብለና። ይህን ክፍተት ለመሙላት ግን አብሮነት ኢትዮጵያ ራሱ የፖለቲካ ፓርቲ ከሆነ አስቸጋሪ ነው። ራሱ ለምርጫ የሚወዳደር ከሆነ ኮንፍሊክት ኦፍ ኢንተረስቲንግ ነው። እዛ ውስጥ ያለን ሰዎች የራሳችን የፖለቲካ አመለካከት ሊኖረን ይችላል። ከፈለግን በተለያየ የፖለቲካ ፓርቲ ታቅፈን ልንታገል እንችላለን። አብሮነት ኢትዮጵያ ላይ ስንመጣ ግን የፖለቲካ ዝርዝር አጀንዳ ማይኖር የጋራ የሚባል በተለይ ከኢትዮጵያ ሕዝብ የህልውና ጥያቄ ነው እንደ ሀገርና ህዝብ በመቀጠል ጉዳይ ላይ ያሉ የጋራ የምንላቸው የህዝቡን ትግል አጠናክሮ ለውጤት ለማብቃት በሚያስችሉ ጉዳዮች ላይ ነው ምንተባበር። ይሄን ግልጽ ማድረግ ያስፈልጋል እንጂ ኦልሞስት ሙሉ በሙሉኛ የምንሰራው የፖለቲካ ስራ ፕሬር ግሩፕ ነን። ዋናው ትኩረታችን የኢትዮጵያን ህዝብ ትግል አጠናክሮ ለውጤት ማብቃት። ስለዚህ ምንም የሚለባበስ ነገር የለውም። የፖለቲካ አጀንዳ ነው ያለ ይሄ ግልጽ ቢሆን ነው። ሌላው ቅድም ሞገስ ያነሳው ተቀራራቢ አመለካከት እንዴት አላቸው ሊባል ይችላል ያልከው ነገር አለ ወይ? አንደኛ ናቹራል ነው። እስካሁንም አሁንም ወደፊትም የፖለቲካ ፓርቲዎቹ በሀሳብ አንድ ይሆናሉ የሚል እምነት የለም። እኛ ግን ቀርፀን ባቀረብ ነው አጀንዳ ግን በጣም እውነቱን ለመናገር ከምንጠብቀው በላይ ያስተሳሰብ ተቀራራቢ ተቀራራቢነት አይ ሁሉም የትብብር ፖለቲካ የምርጫ ጉዳይ እንዳልሆነ ግዴታ እንደሆነ መናገር ችለዋል። ይሄ በኢትዮጵያ ፖለቲካ የተለመደ አልነበረም። ሁሉም በራሱ የመሮጥ ነበር የነበረው። አሁን ግን እኛን ሁሉ የማሳሰብ ለህዝቡ ካልተባበርን አናሸንፍም የሚል መንፈስ ነው በእነዚህ የፖለቲካ ሀይሎች ይታያል። ይሄ ደንበኛ አስተሳሰብ መቀራረብ። ሁለተኛ በሰላማዊ ትግል የምናምን ሰዎች የትጥቅ ትግሉ እናወግዛል። በትጥቅ ትግል የምናምን ሰዎች የሰላማዊ ትግሉ እናወግዝ። አሁን ግን መሬት ላይ ያለውን ሪያሊቲ የመረዳት አስተሳሰብ በትጥቅ ትግል የሚያምኑ ኃይሎች መጥተው ሰላማዊ ትግል ያስፈልጋል ነው እንጂ አይሉት አያስፈልግም ማለት ነው። የምታምኑ አካላት በሰላማዊ ትግላችሁ ቀጥሉ፣ እንዲያ ለሀገር ይጠቅማል ሲያወግዙ አላየ። በሰላማዊ ትግል ደግሞ የሚያምኑ ኃይሎች በትጥቅ ትግል እንኳ ዘላቂ ውጤት ይመጣል ብለው ባያምኑ፣ እነሱ የማያምኑበት ስልት መሆኑን ቢያውቁ ሪኮግናይዝ አድርገዋል። ትጥቅ እንድታነሱ የተገደዳችሁት በአገዛዙ ባህሪ መሆኑን ተገንዝበን እንረዳለን። ስለዚህ መንገዳችን ላይ አንቆምም ብሏል። ይሄ ትልቅ የሆነ ያሳሰብ መቅጣር ቀላል አይደለም። ሌላው አገዛዙን እራሱ በመፈረጅ ረገድ በጣም ተመሳሳይ የሆነ ሁኔታ ነው። ይሄ አገዛዝ ከቀጠለ እንደ ሕዝብ እንደ ሀገር ህልውናችን ምን ያህል አደገኛ ሁኔታ ውስጥ እንደሆነ፣ ይህን ሁኔታ ታግለን በጋራ ከመለወጥ ውጭ አማራጭ እንደሌለም በጣም መግባባት ሁኔታ ሪሊ የወደፊቱ ውይይት ያለው ድርድር ሲካሄድ በፖለቲካ ኃይሎቹ መካከል በጣም ቀላል የሆነ እየሆነ እንደመጣ ነው ያየ። እኔ ብዙ ጊዜ ስናገር ሰሙኝ ያላችሁ ኢትዮጵያ ከመዳን ይልቅ መፍረስ ስድል ነው ያላት ብዬ ነው። አንዳንድ ጊዜ ህብረተሰቡ የችግሩን ክብደት እንዲረዳው ሰባ በመቶ ሰማኒያ በመቶ ብዬ ይላል። እውነቱን መናገር አለብኝ። የሰሞኑ የህዝብ ስሜት ሰሞኑን በተቃዋሚ ፓርቲዎች ዙሪያ ያየሁት ለመቀራረብ፣ ለመተባበር ያሳዩት ስሜት የአንድ ፐርሰንት በጣም ቀንሷል ቀልሶ ታል እውነቱን ለተላከ ትንሽ ተስፋ ሰጥቶኛል እኔ ይሄ በእያንዳንዱ ህዝብ ስሜት ውስጥ የተፈጠረ ይመስ እና ቀላል መቀራረብ አይደለም የተፈጠረው ማለት ነው ያው ሪዮት ቅድም ያነሳሽው ነገር ስላልነበርሽ ነው እንጂ የሚቀጥሉት ነገሮች ምንድናቸው የሚሉትን በዝርዝር አቅርበናል ፕሮግራሙን በኋላ ስታዩ ትረጀዋለች በተጨባጭ በአራት ስራዎች ላይ እንደምናተኩር እነዚህን አራት ስራዎች ካጠናቀቅም በኋላ የፖለቲካ ኃይሎቹ እኛም ሲቪክ ማህበራትን ሚዲያዎች ሚዲያ ማለት የሚዲያ አንዳንድ ጊዜ ኃላፊነት ላይ ነች። ግን የኢትዮጵያ ህዝብ ትግል መጠናከር አለበት ብለው የሚያምሩ ሚዲያዎች ጭምር ተባብረን በኢትዮጵያ ሰላማዊ የህዝባዊ እንዲተኝ የማቀጣጠል የማካሄድ ስራ ውስጥ እንገባል። እዛ ከመድረሳችን በፊት ግን በቅድመ ሁኔታ የምንሰራቸው ከባባድ ስራዎች በትብብር ምንሰራቸው የሚገቡ እነዚህም ቅድም ገልሻቸዋለሁ። ፕሮግራሙ ካለቀ በኋላ ስታዳም ታገኛቸው ትችላለች። አሸናፊ ጥሩ ጥያቄ ነው ያቀረብከው። የለውጥ ክላይማክስ ወይም ደግሞ ከፍተኛ የሆነ ስሜት በህብረተሰብ ውስጥ አልታየሙ እያልከው ጥያቄ አለ። በደንብ ሁኔታ የሚጠበቅ ነው። ምክንያቱም ህብረተሰቡ እንደዛ እንዲያስብ የሚያደርጉ ነባራዊ ሁኔታዎች አሉ። እኔ አልጠራጠርም። ኢትዮጵያ ውስጥ አሁን ያለው ብሶት፣ ግፍ በዓለም ላይ ካሉ ህዝቦች ወይም ሀገሮች ሁሉ የኢትዮጵያ ህዝብ በቁርጠኝነት ተነስቶ ሰላማዊ ህዝባዊ እምቢተኝነት ለማካሄድ የሚያስችሉ አጀንዳ ከበቂ በላይ የሆኑ አጀንዳዎች ናቸው። ስለዚህ ይህን ስሜት ያመጣው የአገዛዙ ባህሪ ነው፣ የህብረተሰቡ ሰቆቃ ነው፣ የችግሮቹ ብዛትና ግዝፈት ነው። ክላይማክስ ላይ ደርሷል። ይሄ አንድ ትልቅ መስፈንጠሪያ ነው፣ አንድ ትልቅ በጎ ክስተት ነው። ግን የኢትዮጵያ የፖለቲካ ኃይሎች ሚዲያው ጥንቃቄ ማድረግ እንደዚህ ስሜት ባደገ ጊዜ ነገሮችን ስሜትን ተከትለን መስራት በጥንቃቄ በኃላፊነት ስሜት ጉዳዩን ካልያዝ ነው ከምንፈልገው ውጤት ውጪ የሆነ አደጋ ላይ ያስገ አሁን ላይ ማካሄድ ያለብን ትግል ከበፊቶቹ ትግሎች በዚህ ረገድ የተማረ ነው፣ የተሻለ ነው። ስለዚህ ክላይማክሱ ጥሩ ነው፣ ታይቷል። ይሄ ሞመንተም መቀጠል አለበት፣ ይሄ ስሜት ተጠብቆ መቀጠል አለበት ግን የምንሰራቸው ስራዎች ሁሉ በትዕግስት በጥንቃቄ በሀሳብ በበቂ ጥናትና ዝግጅት የሚካሄድ መሆን አለበት። እኛ ህዝቡ ኢሞሽን ቢያሳይ አይደነቅም፣ ብሶት ውስጥ ነው ያለ። የፖለቲካ ኃይሎቹ ሚዲያዎቹ ግን ሪሊ ኢሞሽን ውስጥ መግባት የለብንም፣ አቮይድ እናደርገውም። ተፈጥሯዊ፣ ግን ትልቅ የህዝብ ኃላፊነት ነው ያለ። ትግል ሲካሄድ ማንም አይደለም የሚጎዳው፣ ህዝብ ነው የሚጎዳው፣ ህይወት ነው የሚጠፋው፣ ንብረት ነው የሚጠፋው። ይሄ ትግል እጅግ በጣም በጥንቃቄና በኃላፊነት ስሜት መምላት። ስለዚህ አንዳንድ ጊዜ ከሚጠበቀው በላይ ብንዘገይ ነገሮችን በጥንቃቄ ለመያዝ ብንገደድ፣ ህብረተሰቡ አንደርሳል ማለት ነው። ትንሽ ኢሞሽኑን ገታ አድርጎ ይሄ ጥንቃቄ አስፈላጊ መሆኑን መረዳት አለ። ግን የታየው ስሜት የሚገርም ነው። አስደስታችም ነው አስደንጋጭም ነው። ለዚህ ነው አገዛዙ ቆም ብሎ ማሰባል። አሁን በግልጽ እየተናገርን ነው ወዴት እንደምንሄድ ወደ ሰላማዊ ህዝባዊ እምቢተኝነት ሄደ። ለዛ ቅድመ ሁኔታ ነው አሁን እየተዘጋጀ ያለ። አገዛዙ ይህን አውቆ አውቆ ሊመጣ የሚችለውን ትግል ለማኮራሸት አይደለም መስራት ያለበት፣ ወይም ማሰቢያ ነው። ይሄ አደጋ ከመምጣቱ በፊት እንዴት አድርጌ ነው ችግሩ እንዳይከሰት ማድረግ? አያዋጣኝም። በኃይል ሞከርኩት አየሁት፣ የትም ልደርስ አልችልም። ሄጄ ሄጄ ራሴንም አገሪቱንም ከማጥፋት ውጭ የትም ልደርስ አልችልም ብሎ ቆም ብሎ አስቦ ኢብን የትግል እንቅስቃሴያችን ወደዛ ሁኔታ ከመድረሱ በፊት ለእውነተኛ ለልባዊ ውይይት ድርድር መዘርጋት እጁም መዘርጋት አለን እና በዚህ ደረጃ ነው ጉዳዩን የምናየው። ሪዮት ቅድም ያቀረብሽው ነገር አለ። እኛ ኢትዮጵያ ውስጥ የአስተሳሰብ ተጽዕኖ አለው ብለን የራሱ የሆነ አነሰም አደገም ማህበራዊ መሰረት አለው ብለን የምናስበው ሀይል ሃይ እንጋብዛል። እንደየ መድረኩ ተጨባጭ ሁኔታ ማለት ነው። በዚህ እንትን አዲስ አዲስ አቀራረብ ስለሆነ አንድ ተቃውሞ የሚቀርብበት የመንግስት ባለስልጣን በዚህ ትዕይንት ቨርቹዋሊ ቢገኝ የሚያሰጋው አደጋ እንደሌለ በመገንዘብ የተሻለ ደግሞ አፕሮች መሄድ አለብን ብለን ስላሰብን ጠቅላይ ሚኒስትሩን እንጋብዛል። ለታይታ አይደለም የጋበዝነው እገኛለሁ ብለው ፍላጎቱ ድፍረቱ ኖሯቸው ቢመጡ ኖሮ ለመቀበል ዝግጁ ነበር፣ የሚሉትን ለማዳመጥ ዝግጁ ነበር። ግን አልተገኙ። ስለዚህ ይሄ ራሊ ነው። ግን ራሊ ደግሞ የአደባባይ ራሊ ሳይሆን ቨርቹዋሊ ኦንላይን የሚደረግ ራ የተለየ ነው። ስለዚህ ኢቨን ተቃውሞ የሚቀርብበት ኃይል መጥቶ ሀሳቡን እንዲገልጽ ቢደረግ ተገቢ ነው የሚልም ነገር ግን፣ ለምሳሌ ነገ ከነገ ወዲያ ቅድም ባስቀመጥነው ፕላን ተቃዋሚ ፓርቲዎች በጋራ ጉዳዮች ትግሉን እንዴት ነው የምናስተባብረው ብሎ ይሰባስባል። እዛ ውስጥ ብልጽግና ይኖራቸው ይኖራቸው፣ ምክንያቱም ብልጽግናን ቻሌንጅ ለማለት ብልጽግናን ወደ ደም ጠላም በህዝብ ትግል ወደ እውነተኛ ድርድር እውነተኛ ሽግግር ለማምጣት ነው የሚታገል ስለዚህ ከእሱ ጋር ልንማከር እንጂ ግን ተመሳሳይ ራሊ ለማድረግ ከፈለግን በአንድ ጉዳይ ገዢውን ፓርቲ የአገሪቱ ችግር ብቻ ሳይሆን የመፍትሄውም አካል መሆን አለበት ብለን ስለምናምን ወደፊት ምንም የምንጋብዘው ግን በትግል እንቅስቃሴያችን ጉዳይ ላይ አይደለም። ወይም በተቃዋሚዎች መተባበር አጀንዳ ላይ ሊሆን ይችላል። ግን እንደዚህ አይነት ራሊ ማቅረብ ከፈለግን ኢትዮጵያ ውስጥ ያሉ አስተሳሰቦች ሁሉ ሊወከሉ ይገባሉ ብለን የምናምንበት መድረክ ካለ ግን አንድ አመለካከት ነው ይመስልና ቢወከልና ህዝብ ቢያደምጠው ተገቢ ነው፣ ምንነታ ልንጋብዘው እንችላለን። የትግል ትብብርን በሚመለከት ግን ልንጋብዘው አንችልም። ምክንያቱም በአንዳንድ ትምህርት ታገረ ኢትዮጵያ ውስጥ ጦርነት እንዳይቆም አገዛዝ እንዳያከትም ዘላቂ ሰላም እንዳይመጣ በዋናነት በቁጥር እንቅፋት የሆነው አገዛዙ ነው። ሌሎቻችን ችግር የለብንም እያሉ አደለም የየራሳችን አንጻራዊ ድርሻ ነው። ዋናው ግን አገዛዙ መንግስት ነው። ስለዚህ የትግል ትብብራችን ውስጥ እሱ ልንጋብዘዋቸው ራሊ ስለሆነ ይሄ ትዕይንተ ህዝብ ስለሆነ ከትዕይንተ ህዝብ ደግሞ የአደባባይ ሳይሆን ቨርቹዋል ስለሆነ የኢንተርኔት ስለሆነ በዚህ መልኩ ነው የጋበዝ ናቸው፣ እና ሪሊ ሚናውን ለይተን ማየት ነው። ግን ሌላው ለአንቺ መልስ ለመስጠት አይደለም፣ በአጠቃላይ በውይይት መድረክ በምናም ስሰማ ያየሁት ነገር ስለሆነ ከሌ ለሚተገኘ ከሌ እንዴት ከከሌ ጋር ተገናኘ የሚል ነገር ወደፊት፣ በተለይ በምናደርጋቸው መድረኮች ሪ የምንፈልገው መቀራረብ መፍጠር ነው፣ ሰላም መፍጠር ነው፣ በጋራ ጉዳይ ትብብር መፍጠር ነው። ስለዚህ የምንገናኘው ከምንወደውና ከሚመስልና ቃል ከምንጠላው እኛ በተቃራኒ አስተሳሰብ ከሚያራምደውም አካል ቃል ቁጭ ብለን መነጋገር አለብን። ችግር ልንፈታ ያን ሰው ይሄ እኛ ልንወደው ላንወደው እንችላለን። አመለካከቱን ልንጠላው እንችላለን። መሬት ላይ ግን ተከታይ አለን። እነዚያ ተከታዮች ኢትዮጵያውያን ናቸው። በኢትዮጵያ የፖለቲካ መብት አላቸው። የፈለጉትን ነገር የመከተል ድምፃቸውን የማሰማ። ስለዚህ በዚህ ረገድ ነገሩን ሰፋ አድርገን ማየት አለ እከሌ ከከሌ ጋር ለምን ተገናኘ? እከሌ በዚህ መድረክ ለምን ተገኘ? እከሌ በዚህ መድረክ ለምን ቀረ? አይ ቲንክ እኔ ከሶስቱ ጥያቄ ተገቢው ጥያቄ እከሌ በዚህ መድረክ ለምን ሳይገኝ ቀረ። የተገኙ ሰዎች መገኘታቸው ሙሉ በሙሉ ተገቢ ነው። አንዳንድ ሰዎች ለምን ከከሌ ጋር ተገናኛችሁ ተብለው መወቀሳቸው ስህተት ነው ብዬ አንደኛ፣ መብታቸው፣ ሁለተኛ ተማክረውም አይደለም የመጡት አሁን ራሊ ላይ የተገኙት ነገር ድርድር ቢያስፈልግ ከምንጠላው ኃይል ጋር ቁጭ ብለን መነጋገር ለብዙ ችግር ዳርጎናል ብለን ከምናምን አሁንም እየዳረገን ነው ብለን የምናምን ሄደን ሄደን እኮ ኢቨን አገዛዙ እኮ ፍላጎት ካለው ቁጥር እያቀረበ ከሱ ጋር ቁጭ ብለን እኮ መደራደር አለብን። ግን ድርድሩ የታይታ እጃችሁን ስጡ የሚል ድርድር አይደለም መደረግ ያለብን ከልቡ አምኖ ሊመጣ የሚችለው አደጋ ራሱንም ቤተሰቡንም አገርና ሕዝብን የሚጎዳ መሆኑን ተገንዝበው አሁን በስልጣን ላይ ያለው አከሳስ ለድርድር ዝግጁ ከሆነ ለሀቀኛ ድርድር ኦፍኮርስ ማናችንም ከእሱ ጋር ቁጭ ብለን መነጋገር እና መደራደር። አሁን በስልጣን ላይ ያለው አካል እሷ ብልጽግና ነው። በድሮን እየጨፈጨፈን ያለው የሁላችንም የህልውና አደጋ የሆነው ብልጽግና፣ እንኳንስ ከሌሎቹ ጋራ፣ አሁን በስልጣኑ ቦታ ከሌሉት ጋር እና ከራሱ ከብልጽግና ጋር እሱ ፍላጎቱ ድፍረቱ ሐቀኝነቱ ካገኘ ለመደራደር። ለዚህ ሪሊ ወቀሳ የደረሰባችሁ የፖለቲካ ሰዎች ለምን ከከሌ ጋር ተገኛችሁ? ለምን በዚህ መድረክ ላይ ተገኛችሁ ተብላችሁ የምትወቀሱ ሰዎች ተገቢ የሆነ ወቀሳ አይደለም እየደረሰባችሁ ያለው። የወሰዳችሁት እርምጃ ትክክለኛ እርምጃ፣ ለህዝብ ለሀገር የሚጠቅም እርምጃ። አንድ ነገር ልበል፣ ወቀሳ እየደረሰባችሁ ያላችሁ ኃይሎች ከኔ የተማሩ ከኔ የተማሩ ምንድን ነው የምትማሩት? እኔ ከአቦይ ስብሀት ጋር ተገናኘ ተብሎ ብዙ አባራ ይጨስ ነበር፣ ብዙ ወገዝ ነበር እኔ ከጀዋር ጋራ ተገናኘ ተብዬ ብዙ ዘመቻ ተካሄድ። ሰሞኑን በተደረገው መድረክ እኔም ተገኝቻለሁ ቨርቹዋሊ ከአቦይ ስብሃት ጋራ፣ ከጀዋር ጋር ልደቱ እንዴት ከነዚህ ሰዎች ጋር ይገናኛል ተብሎ ግን ወቀሳ አልቀረም። ለምን አቋሜን በግልጽ ህብረተሰቡ እንዲለማመደው ማድረግ ይችላል። አሁንም ወቀሳ እየቀረበ ባችሁ ያላችሁ ሰዎች እንዳትንበረከኩ፣ ወደኋላ እንዳትል፣ የኢትዮጵያ ችግር እንዲፈታ አስተዋጽኦ ማድረግ ከፈለግን እውነቱን ለመናገር ከሚመስልንና ከምንወደው አካል ጋር አይደለም፣ ከምንጠላው በተቃርኖ ውስጥ ካለነው ኃይል ጋር ለጊዜው ልትቸገሩ ትችላላችሁ። አሉባልታ ሊወራባችሁ ይችላል፣ ልትሰደቡ ትችላላችሁ። ቢልሚ ታልፉታላችሁ፣ እንደኔ ታልፉታላችሁ። ከዛ በኋላ ማን ከማን ጋር ተገናኘ የሚባለው ነገር ምንም ትርጉም ፋይዳ የሌለው ትችት ነው እና ሪሊ ፖለቲካችን ማቹር ማድረግ አለ። እኔ ምንም ቅሬታ አላየሁም። እነዚህ በውይይቱ ላይ የተገኙ ሰዎች አንዳቸው ለምን ከነከሌ ጋር አልቀረም መጀመሪያም ማን ጋር ነው የምቀርበው ብለው ጥያቄ አላቀረቡ ከቀረቡም በኋላ እና ይሄ ትችት ሲቀርብ አንዳቸው ደውለው ለምን ከከሌ ጋር እሳት ነግሮኝ ያቀረባቸው አላሉ። ይሄ የሚያሳየው ከልባቸው የተለወጡ ያመኑበት፣ ይሄን መደገፍ ነው ያለብን፣ ማበረታታት ነው ያለብን ብዬ ነው ማምነው። እና አይ ቲንክ ትንሽ ያስረዘምኩት መሰለኝ። ተጨማሪ ካለ አለበለዚያ ወደ ሁለተኛ ዙር ብንሄድ